ህይወትህን ሞት ከመምጣቱ በፊት ከሞት በፊት ተሻማ። እንግዲህ እስትንፋስ ከመቆሙ በፊት ከዚች ዓለም የጊዜ ኮንትራታችን ከማለቁ በፊት ህይወታችንን በኸይር ስራ በመልካም ስራ እንድንሻማ ረሱሉ አለይሂ ሰላቱ ወሰላም ምክር ሰጥተዋል። ሌላው ሲሓተከ ቀብለ ሰቀሚ ካሉ ጤናህን ከበሽታ በፊት ጤንነት ትልቅ ኒዕማ ነው ትልቅ ጸጋ ነው። ያንን በሽታ ከመምጣቱ በፊት ተሻማ ብለዋል ረሱሉ አለይሂ ሰላቱ ወ ሰላም።

ጊዜና ጤና ናቸው ብለ ረሱሉ ለ ሰላት ወሰላም ጊዜ አንድ ሰው ትልቁ ሀብቱ ትልቁ ካፒታሉ ረእሰልማል ውሱ ነው እና ጊዜውን በአግባቡ ሊጠቀም ይገባዋል እና ፈራ ከ ቀብለ ሽሊ ከብለ ረሱሉ ለ ሰላት ወሰላም ሌላው ሪናከ ቀብለ ፈቅሪከ ይሄን ሀብትህን ገንዘብ ሲኖርህ ያለህን ነገር ሪና ብሎ ማለት የእውቀት ሊሆን ይችላል የገንዘብ ሊሆን ይችላል የጉልበት ሊሆን ይችላል የሙያ ሊሆን ይችላል ያለህን ሀብት ኢንፋቅ አድርገው ስጠው ለግሰው፣ እና ሀብትህን ከማጣትህ በፊት ድህነት ከመምጣቱ በፊት እንግዲህ ጊዜህን በአግባቡ ተጠቀም ብለዋል። ገንዘብህን ሀብትህን ደግሞ ድህነት ከመምጣቱ በፊት ተጠቀመው ብለዋል ረሱሉ ዐለይሂ ሰላቱ ወሰላም። እንግዲህ እዚህ ጋ ህይወትን ከሞት በፊት፣ ጤናን ከበሽታ በፊት ጊዜን ደግሞ ከመባተል ከመወጠር፣ ከቢዚነት በፊት ሀብትን ደግሞ ከማጣት በፊት ተሻማ ብለዋል ረሱሉ ዐለይሂ ሰላቱ ወሰላም።